በዛሬ ቪዲዮ ላይ የማነሳቸው ነጥቦች ስለ ሴት ልጅ ካወክ ሴት ልጅን በዛ ልክ ከተረዳሃትና ከገባች በአንድ ሴት ምክንያት ልታዝን አትችልም። በየትኛውም ሴት ምክንያት ልብህ አይሰበርም። እኛ ሴቶችን በአጠቃላይ በአንድ ዓይን ልትፈረጅ በታሪክ አትችልም። እንደምታውቁት የእኛን ስታንዳርድ የሚያሳዩት የራሳችን ፍላጎቶች ናቸው። ራሳችን ለፍቅር ህይወት የምንመርጣቸው ለጓደኝነት የምንመርጣቸው የሰዎች አይነት የእኛን ውስጣዊ ስታንዳርድ በደንብ ነው የሚያሳየው። በእርግጥ አሁን አንድ ሴት መጀመሪያ ላይ ወይም ፈርስት ኢምፕሬሽን ላይ ያየህባት ነገር ላይ ተመስርታ ፍቅረኛ ካደረግካት በኋላ እዛ እሷ ህይወት ውስጥ የሚያቆይህ ምክንያት ነው ትልቁን ሚና የሚጫወተው። እኔ መጀመሪያ አይተህ ቁመኗን አይተህ ልትወዳት ትችላለህ። ኦር መልካምነቷ፣ ዋቴቨር። ግን በአንድ ቀን የመጣ አደለም ውስጥ ዲብዳውን ሐሳብናት ምኞትናት ምርጫክናት ያች ሴት ነገር ግን ህይወቷ ውስጥ ከገባ በኋላ የምታሳይህን የምትሰጥህንና ከእሷ ጋር እንድትቆይ የሰጠችህን በአጠቃላይ ምክንያቶችና ስሜቶችን አምነህ ለመቀበል ከእሷ ጋር ረጅም ጉዞ ለመሄድም አፈቀርኳት ያልካትም ሴት ነው የምልህ እኔ ህይወት ውስጥ መቆየት አለባት ብለህ ካሰብክ የግዴታ ዛሬ የማነሳቸውን ነገሮች ስለ ሴት ልጅ ማወቅ መቻል አለብ። ይሄን ማወቅ የምን ጥቅም አለው ለሚለው ጥያቄ ደግሞ የመጀመሪያው ነግሬያቸዋለሁ። ማዘን ኦር ሁላችንም በአንድ አይነት ማየት ይቆማል። ወይም በፍቅር ስም ላትጠቃ ትችላለህ። በዋነኝነት ግን የሚመለሰው ከምን አይነት ቦታ መሄድ አለብህ። ለምሳሌ ራስን ማየት፣ ራስን አዌርን ማረግ ትችላለህ እና ደግሞ በጣም ወዳት አለው። ብዙዎቻችን ለምንወዳቸው ሰዎች ትግል እንገጥማለን አደለም? ትግልን ውጤት እንዲያመጣ ደግሞ እንዴት አርገህ ሊድ እንደምት እንዴት አርገህ መሪ ልትመራት እንደምትችል እንዴት ልታስተካክላት ትችላ እንዴት አንደርስታለት ልታደረጋት እንደምትችል እና ፍቅርህን በቀላሉ እንዴት ልታጣጥም እንደምትችልን ያግዝሃል። ሀይ እንዴት ናችሁ? ዲት ነይ እንኳን ደህና መጣችሁ ወደ ውስጥ እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምክታ መጫን ታዲያ እንዳይረሳ። ለብዙ ወንድሞቻችን ደርስ ደግሞ የቪዲዮን ሀሳብ ላይ እናደርጋለን። አብራችሁን ቆዩ አንደኛ ስለ ሴት ልጅ መረዳት ወይም ማወቅ ያለባችሁ በትልቁ ሴት ልጅ በምንም ታሪክ ነው የምነግራችሁ፣ እውነቱን ባትነግርህ ራሱ አትዋሽህም። ምን ማለት ነው ካልካኝ፣ በቃላት አውጥታ ለምሳሌ አልፈልግህም፣ አልተመቸኝም፣ እኔ አንተን ለጥቅም ነው የፈለኩ፣ እኔ አንተን ቦይፍሬንድን ላስቀናብን የፈለኩት፣ እንደዚህ አይነት ነገሮችን ከሷ ቀጥታ እንዳትጠብቅ። ወይ ለጌም ነው የፈለኩ የሚለውን ነገር አትጠብቅ። ነገር ግን እርግጠኛ ሆኝ የምናገር አብርሃት መሆን ከፈለክበት ቀን ጀምሮ እንቅስቃሴዎቿ፣ ቃላቶቿ እና ትክክለኛ ድርጊቷ ለአንተ ያላትን ፍላጎት ክሊል አድርጎ ነው የሚያሳየው። የፍቅርም ከሆነ እንዳልኩ፣ የመጠቀሚያም ከሆነ ማስቀኛም ከሆነ ዋቴቨር፣ በግልጽ ማየት የምትችለው ነው። ጌማው በጌማዋ እንዳትወድቅ ነው ይሄንን የምነግርህ። ማስተዋል ያለብህ ወድሃለው እያለች በቃላት ብትነግርህ ነው የምወድሃለው ብትል፣ ነገር ግን ድርጊቷ እንድትነካት ካልፈቀደች ልክ አንተ እንደምትደውለው ማደውል ከሆነ መጋጨት ሲፈጠር ፋይት ቺን ሴት ትወደኛለች ብለህ ማሰብ በጣም ሞኝነት ነው። ታከብረኛለች ብለህ ታስባለህ፣ ነገር ግን የማታከብር ነገሮችን ስታይ ይሄ ነገር ለቀልድ ይሆናል ብለህ ራስን ማታለል የለብም። የምታሳይህን ነው እያወራኋላችሁ። የምታሳያቸው አክሽኖች በፍጹም ሴት ልጅን እንድትዋሽ አይፈቅድላትም ተፈጥሮ፣ ተፈጥሮዋ ስለሆነ ነው የምነግረ አንድ ሴት አፍቅራኛለች ኦር እኔ ጋር የመጣችው ለጥቅም ነው ለፍቅር ነው የሚለውን በግልጽ ለመለየት ሲኖርክ እና ሳይኖርክ አንድ አይነት ሰው ልትሆን አትችልም። ለጥቅም የቀረበች ሴት። ስለዚህ በዚህ ጉዳይ ላይ ነቃ ልትል ይገባል። ሴት ልጅ በድጋሚ ነግራቸኋለሁ። አንደርስታንድ ማድረግ ያለባችሁ ስለ ሴት ልጅ፣ የግዴታ ወንዶች ማወቅ ያለባችሁ የሚጠቅማችሁ ነገር በአፏ በአንደበቷ ስለማንነቷ ስለ ራሷ ወይም ስለ ፍላጎቷ ቃላት አውጥታ ግልጽ ባትነግርህም ድርጊቶቿ ግን መቼም አይዋሹም። መቼም ሊዋሹ አይችሉም። ሬድ ፍላጎቿን ለማየት ሞክር ግሪኖቹንም እንደዛው አፈቅርሃለሁ ብትልም ድርጊቶቿ በድጋሚ ያሳዩሃል። እነሱን ተከታተል ደን መወሰን ትችላለህ። ሁለተኛው ወንዶች ስለ ሴት ልጅ ማወቅ ያለባችሁ ወይም መረዳት ያለባችሁ ሁላችንም አእምሮ ውስጥ አንድ ወንድ አለ። አንተን ፍቅረኛዋ ከማድረጓ በፊት አንተን ከመቅረቧ በፊት ሁሌም ቢሆን ልክ አንተ መጀመሪያ ላይ እንዳነሳሁት ሀሳቡ ውስጥ ምኞትህ እንደሆነች እንደዚህ አይነት ሴት ሚስቴን ማድረገው እንደዚህ አይነት ሴት ፍቅረኛዬ ብትሆን ጸጉሯ የረዘመ ልትል ይችላል። የአንተ ስታንዳርዶች እንዳሉ ሆና እኛን ግን ኦረዲ አይምሯችን ውስጥ የተሳለ ሀሳባችን ውስጥ ወይም በኢማጂኔሽን አንዱ ወንድ አለ። ከዛ ወንድ ጋር ሁሌም ቢሆን ፋይት ታደርጋለ ማለት ነው። ያንን ወንድ ከአይምሯ ለማስወጣት መጣር መሞከር አለብህ። አሁን አንድ ሴት በጣም ስትወድ ስታፈቅር መለያዋ ኬር ማድረግ ነው። ውሎ ያስጨንቃታል የምታደርገው ነገር ልክ ነው ብላ ካላሰበች ያንን ነገር እንድታስተካክል ጥረት ታደርጋለች። በፍጹም ደግሞ እንደማንሳሳት ታውቃላችሁ አይደለም? ያልናችሁ የከለከልናችሁና ልክ እንዳሉ የነገርናችሁ ነገር የጊዜ ጉዳይ ነው እንጂ በግልጽ ነው የምታዩት። እርግጠኛ ሆኜ ነው የምነግርህ። ስለዚህ ከልቧ ኬር እያደረገች እንደዚህ አታደርጊያው። ሀሳቧ ውስጥ ያለውን ወንድ አይደለም እያወራሁለት። ልክ ስታፈቅር ትቀየራለች። አንተን ትወዳለች። አንተን አክሴፕት ታደርጋለች። አንተን አክሴፕት አድርጋ ህልምን ስትኖር፣ ስታበረታታክ፣ እንደተቀበለችን ስጠብቅ፣ ታማኝነቷን ስታሳይቅ፣ ታዲያ ምን ማድረግ አለብን? ዲፕ ዳውን የሆነ በቃ ይሄን ሰው ወድጄ ዋለው ብላ ብትቀበለው ውስጥ ለውስጥ ይሄ ሰው እንደዚህ ያደርጋል እንደዚህ ሆነ ምናምን ኬር ማድረጉ ከዛ ሰው ጋር እየተጋጨ እንደሆነ ነው ማሰብ ያለብ። ስለዚህ ያን ሰው ሺፍት አድርገ ለማውጣት የራስህን ሪያሊቲ ልታስረዳት ይገባል። የራስህን ማንነት ልታስረዳት ይገባል። አንተ ያመንክበትን ነገር ፊት ለፊት ልታቆም ይገላል። ምክንያቱም ካልነገርካት፣ ካላወራችሁ፣ ካላስረዳሃት ማንነትህን በደንብ ያመንክበትን በደንብ ልክ አይደለም ስትል ልክ የሆንክበትን ምክንያት እየነገርካት ነው ። ህይወት ውስጥ ማቆየት ያለብን፣ ያንን ነው መርሳት የሌለባችሁም። ገና ወድሃትም ስትሄድ ማሰብ ያለብ እዛ ልባ ውስጥ ያለ ወይም ሴት ልጅ ትወዳለች ተብሎ የሚታሰበው ወንድ ሁሌም አለ። ነገር ግን በታሪክ ገንዘብ ያለውን ከሆነ አእምሮ ውስጥ ያደረው በጥቅም በስታተስ ምናም ካለ ጎልዲገር የምትባለዋል ወይም ትክክለኛ ያልሆነችዋን ሴት ወደ ህይወት ለማስገባት ወይ ፒክ ለማድረግ ዝግጁ እንደሆንክ ነው ማወቅ ያለብን። ከዛ ውጭ ሴት ልጅ አክሴፕት ታደርግሃለች። ማንም ሁን ዋንም ብያቸዋለሁ፣ ማንም ሁን ምንም ሁን ምንም አይነት ፖዚሽን ላይ ሁን ከወደደች ቀጥታ ነው የምትቀበል። ካልወደደችም ወይም ለሌላ ኬዝ ከሆነ ቅድም ብያቸዋለሁ ማስተዋል ከቻላችሁ በደንብ ነው የምትታየው። የምትደበቅ ፍጥረት አይደለችም። ከዛ ውጭ ግን ሁሌም ወደ እሷ ህይወት ስትሄድ ሀሳቧ እስካለ ወንድ ጋር ትጋጫለህ። ከዛ ደግሞ ከተቀበለች በኋላ ኬር በጣም ከማድረጓ የተነሳ ልታስተካክል ልታርምህ ልክ እንዳልሆነ ልትነግርህ ልትጨቃጨቅ ትችላለች። ከልቧ ከመነጨ ፍቅር እንደሆነ ልትቀበል ይቻላል። አፏን የዘጋች ቀን፣ መልስ ያጣህ ቀን፣ ስለ አንተ መጠየቅ፣ ስለውሎክ ስለምታደርገው ነገር ግድ ማጣት ስትጀምር የዛኔ ነው መፍራት ወይ መደንገጥ ያለበት ወንድ ልጅ። ከዛ ውጭ ግን ሙሉ በሙሉ የአንተ የሆነች ሴት ህይወት ውስጥ እንዳለች ማወቅ መቻል አለብን። ሶስተኛ ሴት ልጅ የምታከብረው ወንድ ይህንን ነው መረዳት ያለበት ሴት ልጅ ምን አይነት ወንድ ነው የምታከብረው? የሚለው ምክንያቱም፣ በጣም ትፈልጋለ አይደል? ከሴት ልጅ መከበርን ከፍቅር በላይ ትፈልጋለ። እኛ ስሜታ የሆነ ነገር መፈቀርን በጣም እንፈልጋለን። አንተ ደግሞ ቫሊድ መደረግን መከበርን ትፈልጋለ። ይሄንን ከምትወዳት ሴት አፈቀር ኳት ካልክ በዙሪያ ካለች ሴት ማግኘት ከፈለግ ምንድን ነው ማሟላት ያለብን? ጀነራሊ፣ ሁሉም ሰው የሚያውቀው አለ። አሁን ለምሳሌ ራስን ካከበርክ ታከብረሃለች። ከዛ ባለፈነ ሴት ልጅን ብዙዎቻችሁ ማታቆት እምላችሁ ነገር ወይ ወንዶች የማይረዱት ምን እንደሆነ ታውቃለህ? አንድ ሴት አብረሃት የሆንከው ወይም ኢምፕረስ ያደረገህ ቁንጅናዋ ነዋ ሊሆን ይችላል። ውበቷ ስቦክ አብረሃት ሆነ ደን ስቲል፣ የምትፈልገው ቁንጅናዋን ከሆነ ወሬ ስለ ቁንጅናዋ፣ ወሬ ስለ መቀመጫዋ፣ ወሬ ስለ ቦዲዋ ከሆነ ትነቅሃለች። ኬስ ክሎስ። አንተ ጋ አብራህ አፍቅርሃ እንኳን ብትሆን እመነኝ መቼም ቢሆን የምታከብረው ወንድ ልትሆን ነው ዋጋ ምትሰጠው። ወንድ ልትሆን አትችልም፣ እዛች ሴት ህይወት ውስጥ። ስለዚህ ወደ አንድ ሴት ልጅ ህይወት ውስጥ ስትገቡ እንዳልኳቸው መጀመሪያ ፈርስት ኢምፕሬሽንን ምንም ሊሆን ይችላል፣ አውቁ መነው፣ ውበቷ ምናምን ሊሆን ይችላል። ከሄድክ በኋላ ግን አንተ ነህ መምጣት ያለብህ፣ መሪነትህ፣ ወንድነትህ፣ ጥንካሬህ ነው መምጣት ያለብህ። ከእሷ ጋር መቆየት ከፈለክ፣ በሷ መከበር፣ በሷ እንደሷ መወደድ፣ ዋጋ መሰጠት ከፈለክ ይሄን አይተክ የመጣኸው ውበቷን ቁንጅናዋን ብቻ የምትፈልግ ከሆነ በእርግጠኝነት አድርጋ ነው ብታይ ድጋሚ ልታገኝው አትችልም። ያንን ክብር ድጋሚ ስትጣሉ ያንን ላለማጣት በትበት ስትል ሁሌ ስለ እሷ ውበት የምታወራ ከሆነ እሱ የምጠብቅበትን መንገድ ምትነግራት ከሆነ እሱን የምጠብቅበት ነገር የምትገዛላት ከሆነ የእሱ እስረኛ እንዲሆን ስለምታቅ እሱን ከአጣት ጎዳለት ብላ ሰምተ በደንብ ነው ማኒፑሌት የምትሳረግ ስለዚህ ሁሌም አትርሱ። ፊዚካል የሆነ ነገር ከሆነ በሴት ልጅ የማረካችው ወይም በእሷ ጥገኛ የሆን ከሆነ ለምሳሌ በፍቅሯም ሊሆን ይችላል በፍቅረኛ ላይ በጣም በስሜት ላይ በጣም ጥገኛ ከሆነ ሁሌ የምትፈልጋት ከሆነ ልትጣበቅ ከሆነ ዘሴ መከበርን ከፈለክ በሴት ልጅ ልክ እንደ መፈቀር ስለሆነ ከሄድክ በኋላ እሷ ጋር ከደረስክ ህይወቷ ውስጥ ከገባህ በኋላ የግዴታ የሚያስከብሩክ ምን ስትሆን ነው? ቆራጥ ስትሆን ነው። ለምሳሌ ማትችለውን አልችልም ስትል፣ ውበቷ ፈራሽ ነገር እንደሆነ ልታስረዳት ስትችል ሌላ ከውበቱ አልፈ ገብተህ ከእሷ ጋር እንድትቆይ ያደረግህን ከዚህ በፊት ያለው ቪዲዮ ላይ አንስች ያለው አንተ እሷን ያፈቀርክበትን እውነተኛ ምክንያት ማስረዳት ስትችል ነው በሴት ልጅ መከበርና መወደድ የምትችለው። ስለዚህ ይሄ ቢዩቲ የማይረቡ ነገሮችን አይተ ከሄድክ ትበላለህ። እዛ ከገባህ በኋላ አሳማኝ ነጥብ ይዘህ ሚሄድ አለብህ። በተለይ ደግሞ ራስህን እንድታስቀድም ይገባል። በቃ ወንድነትህን እንዳትለቅ። በቃ ሁሌም ራስህ ነህ ራስህ አራተኛው ከሴት ልጅ ካጣኸው ደግመህ ማታገኛቸው ነገሮች እንዳሉ አንደርስታንድ ማድረግ መቻል አለባችሁ ወንዶች። ለምሳሌ ጥቃሽ ካልክ መጀመሪያ ነገር ክብርህም ካጣ መለሰህ ማግኘት በጣም ከባድ ነው ሴት ልጅ ጋር። ስለዚህ ከመጀመሪያ ጀምሮ በክብርህ ማትደራደር ወንድ ስትሆን ትወድሃለች። በክብርህ ማትደራደር ሰው ስትሆን ታከብርሃለች። ሴት ልጅ በዚህ መንገድ ነው ልታስኬደን የምትችለው አንዴ መከበርን ካጣህ ለምሳሌ አሁን በጣም ጥገኛ፣ ስሜታዊ ጥገኝነት ካየችብህ በጣም የሚማርክህ ከእሷ ጋር የሚያቆይህ ከላይ ፊዚካ ላይ የሆነ ነገር ታይቶ የሚጠፋ ነገር ከሆነ በዚህ ምክንያት ታጣለህ ክብርህን ደግመህ እንደማታገኘው እወቅ። ሁለተኛ ቺት ስታደርግብህ ነው የምለውን። ለምሳሌ ተሳሳተች፣ ቺት አደረገችብህ፣ ልብህን ሰበረች፣ ያስቀመጥከውን ባውንደሪህን ጥሳ መታ እዛው ግን እንድትቆይ ፈቃድ ከሰጠች ደግመ ተመሳሳይ አይነት ክብር ከዚህ በፊት መታወቃትን ሴት አገኛለሁ ብለህ በህልምን በህልምን ማሰብ ያለብህ፣ ታጣዋለህ። ድጋሚ አንድ ሴት በጣም ታግሳ ብዙ ጊዜ የቅርት አርጋ ችላክ ብዙ ነገር እንድታስተካከል ነግርህ ቅድም እንዳልኩ ለምሳሌ አይምሮ ውስጥ ኢማጂኔሽ ውስጥ አንዱ እንዳለ ብያሃለሁ። ያንን ወንድ እንኳን ትተው አንተን አክሴፕት ካደረገች በኋላ ደን ብዙ ነገሮችን ስትነግር እሺ ማለት ካልቻል ልታስተካክል ካልሞከር ያመንክበትን ነው ይ እሺ ብለህ ግን ፊትህን አዙረህ የምትሄድ ከሆነ ፍቅሯ ያለቀ የመጨረሻ የቆረጠች ቀንም ድጋሚ ሴት ልጅን መልሳለሁ ብለ ብለህ እንዳትጠብቅ። አንዴ ካጣቸው ከሴት ልጅ ማታገኛቸው ክብርህን፣ ፍቅርህን መረሳት የሌልም። ዋጋህን አንዴ ካጣት ደግመህ እንደማታገኝ ስለ ሴት ልጅ በደንብ እርግጠኛ ሁኜ ነው። አንደርስታንድ እንደማድረግ አብራት ከሆነች እራሱ ውሸቷን ነው። አምስተኛው ሴት ልጅ ችላ ካልካት፣ የምትወዳትን ሴት ችላ ካልካት ምን ሀፐን ያደርጋል የሚለው ነው መመለስ ያለበት። ምክንያቱም አንድ ሴት አብራክ እንድትሆን ከፈለግ ልክ አበባ ላቸው አለ አበባ አፈር፣ ውሃ ምናምን እንደምትፈልገው ሴት ልጅ ትኩረት ወሳኝ ነገር ነው። ኩራተኛዋን በቀላሉ ሌሎች የማይሰጧትን አይነት እንኳን ትኩረት አንተ ስታይሉንና አይነቱን ቀይረ ከሰጣት በፍቅር ትወድቃለች። ብቻ ብዙዎች በተመሳሳይ መንገድ የሚሰጣትን አይሁን ምስጊ በትኩረት አግኝታ ማታገኘው ትኩረት መታገኝ በጣም ያፈቀርችም ትኩረት ስሰጣት ነው። በፍቅር ምልጻ ነው። በጣም ነው የምንወደው፣ ደካማ ጎናችን ነው። አንድ ሚሊዮን ጊዜ ነግሬያቸዋለሁ። ደካማ ጎኗን ብለ የምትወጋጋባት ከሆነ ህመም ነው የምትሰጣት። ህመሟ የዳነ ቀን ደግሞ ቆርዛ ያ ህመም ባስታ ስታስታመም በምታሳልፈው ጊዜ ደግሞ ጥንካሬን ትማራች። ያ ጥንካሬ ያላንተ መኖር እንደምትችል ያላንተ ፍቅር አንተ ስትኖር ሁላችንም የምናፈቅረው ሰው ሲኖር ህይወታችን ውስጥ ደስተኛ ነን። ከሌሉ ይከፋናል፣ እናዝናለን። ያን ስሜት ራሱ እንዳታቀው ታደርጋታለ፣ ታለማምዳታለ። እኛ ችላ ስንላችሁ የሚሰማችሁን አይነት ስሜት እኛ አይሰማንም። በጾታም ነገሮች የምናይበትን ፊልም እናደርግበትን መንገድ የተለያየ ነው። ችላ ያለችህን ሴት ተከተላት አልልህም። አሁን ችላ ስትል ስትርቅ፣ ተከተላት፣ ተለማመጣት፣ ስጣት የሚል ሀሳብ ይለኝ። ችላ ያለችህን ችላ ስትላት ቋንቋ ነው፣ ይገባታል። ህመሙን ትሰጣታለህ። አለበለዚያ ግን ሴት ልጅ ችላ አልካት ማለት በጣም የምታፈቅር ሴት ቺት ታደርግብሃለች ትደርብብሃለች። ምክንያቱም ምን ይነግራታል እሷ ክፍተት ትሰጣታለህ ማለት ነው። ክፍተቱ ደግሞ ሌላ ወንድ ይገባበታል። በጣም በትልቁ ብዙ ትዳር ላይ ይሄ ሌላ አሁን ለምሳሌ የሀብታም ሚስቶች ከዘበኛቸው ጋር እንደዚህ በቀላሉ በቃ ቺት የሚያደርጉባቸው የትኩረት፣ የጊዜ፣ የእንክብካቤ ማነስ ነው። ይሄንን ስለ ሴት ልጅ አንዱ እንደ አንደርስታንድ ካረጋ ፍቅር ውስጥ እንድትገባ ከማድረግ አንስቶ ነው። ብላችሁ አሁን በቀላሉ መለያየ መንገድ ከፈለገ እቺን ነው በቃ ችላ በማለት ታስተምራታለ። አለ ያላንተ መኖር እንድትችል ያንተ እንድትጠነክር ያንተ ጉድለት ሌላ ቀን በስሜታዊ ነገሮች ከሌሎች ላይ ጥገኛ እንዳትሆን ያስተምራታል። ውጤቱ ውብ ነው የሚሆነው። ድጋሚ ማንም አይደፍራት ሴት ትሆናለች። ለሷ ይጠቅማታል። አንተ ግን ድጋሚ ስትሄድ ወር ሀሳብን ቀይረ ወይ ያጣኸው ነገር ሲገባ ስፔስ ስሰጥ ስትሄድ መግቢያ በር አታገኝም። ስለዚህ የልቧን ትኬት ትነጥቅሃለች ማለት ነው። ይሄ በጣም ቀላል ነገር ነው። ሴት ልጅን ትኩረት መከልከል ውጤታማ አያረጋችሁም። አብዛኛዎቻችሁም ያልገባችሁና የምታሳሳቱት ነው። ሴት ልጅ ችላ ሳይሆን ትኩረት የሚሰጣት ወንድ ልቧ ውስጥ አንግሳ የምታኖረው ጀግናዋ ነው። ሀሳቤን ከወደዳችሁት ከተቀበላችሁት ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጎ እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ኮሜንታችሁ ላይካችሁ አይለይ። ቻ ሰላም ሁሉ